አሰላሙ አሌይኩም ረህመቱላ ወበረካቱ። አህለን ወሰህለን ሀባይብ፣ እንዴት ናችሁ? ደህና ናችሁ ወይ? አልሐምዱሊላህ፣ በጣም ደህና ነኝ። ዛሬ ቁጥር ሁለት፣ እንግዲህ ሽርኝቱ ይህን የመሰለ መፈረሻ እስከነ ወለሉ፣ እስከነ ምንጣፉ፣ እስከነ መጋረጃው ሽርኝቱ አድርሼ መጥቻለሁ። እንደምትመለከቱት ያው ባጃጅ ላይ ነጫንኩት። ወለሉም፣ ትራሶቹም፣ ፍራሾቹም ምንጣፎችም ሁሉ ነገር እንደዚህ በባጃጅ ኮንትራት ይዤ ወደ ሺርንቶ ጉዞ ጀመርኩላችኋለሁ። ይሄ ገና ከእንሴኑ መውጫ ነው፣ እየወጣሁ ነው፣ ወደ ቆሺ መሄጃ ማለት ነው። ከዛ አንድ ባንድ አሳያችኋለሁ። አንዳንድ አንድ ቀንጨም ቀንጨም አድርጌ ቀርጫለሁ። ይሄ ወደ ጤና ጣቢያው አካባቢ ነው፣ እንሴኑን ገና አልወጣንም። እና ዛሬ ሰኞም ስለሆነ መጠን ሰው በጣም ብዛት ነበር፣ መንገድ ላይ ማለት ነው። አንዳንድ ነገር ቀንጨብ ቀንጨብ እያርኩኝ ያው ቀርጫለው መንገዱ ላይ። ማሻአላህ ያው እንግዲህ ጥሩ መንገድ እየተሰራ ነው። በተለይ ወደ ሼርንቱ ወደ ውዳሳ ወደ ጦራ ምናምን መሄጃ መንገዱ እየተስተካከለ ነው። ባለፈው ትንሽ ወገብ ያሞኝ ነበር። ይሄ አሁን ወደ ወደ ውዳሳና ጦራ መሄጃ መንገድ ነው። እንደምትመለከቱት በጣም ሰፊ ነው። ያው አላለቀለትም፣ ግን እየሰሩት ነው። ባለፈውም ልክ እንደዚህ ነበር። ይሄ እኮ ጊዜ ማለት ነው። ከአምስት ወር ከስድስት ወር በፊት ሄጄ ነበር እንደዚሁ። ይሄ ደግሞ ሽርንቱ ያው ኳስ ሜዳ አካባቢ የሚባል አካባቢ ነው። ያው ብቻ እንግዲህ እንደዚህ እያልን ጉዟችን እየቀጠልን ነበር። ማሻአላህ ጸጥ ያለ ገጠራማ ጭን ያለ ሰፈር ነው እና እንደዚሁ እየቀረጽኩኝ ይሄ እኮ ነበር ማሻላ አብራጁ በጣም ደስ ሲል ነበር። እኛ ጋር ያሁ እንግዲህ ዝናብ አንዳንድ ያለ ዛሬ ግን ምንም ፀሐይ አልወጣም ዳመናማ ነበር ማለት ነው። እና መንገዱ አታዩትም ለጥ ብለዋል። ያው በቆሺ ስለወጣን ወደ ሽርንቱ ስለገባን ያሁ ብዙም ሰው አልነበረም ማለት ነው። እና እንደምትመለከቱት እንግዲህ ደርሰናል። አሁን ቴኒህም ነው ቀረን እንግዲህ እያልን የድሮ ሳር ቤቶች ትዝተ ማሻአላህ ወላሂ፣ ወደዛ ማሻአላህ ሳር ቤቶች ምንም በቃ ሰው አዲስ ሆኖ እየሰራው ነው። እኛ አካባቢ ግን ጠፍቷል በቃ ማለት ይቻላል። ያኔ ምንም አይነት የሚታይ ነገር የለም ወደኛ ማለት ነው። እና እዛ እዛ ወደ ታች ደግሞ ማሻአላህ የድሮ ሳር ቤቶች አሳምረው ይዘውታል። በጣም ደስ ይላሉ። ከብቶቹ ፍየሎቹ፣ ምናምን እያገዱ ለጥ ባለው ማሳ እና በጣም ያምራል። ስለዛ ደረስን። ወለሌን እንደዚህ ያነጠፍኩኝ ማሻላህ ልክ ሆኖ እንደውም ተርፎ ለኮሊደር እራሱ አንጥፍ ያለው 20 ሜትር ነበር የወሰኩት ወለል በአንደኛው ማለት ነው። ባለ ሳንቲም ሆኖ በአንደኛው እንደምትመለከቱት ወለሌ ካነጠፍኩኝ በኋላ ይህን ይመስላል። ማጥለቂያው እንደምትመለከቱት ፍራሽ 6 ፍራሽና 18 ትራስ ነው ያሰራሁት እስከነ ጨርቁ እንደምትመለከቱት አታምረው? በጣም ነው የምታምረው ወላሂ። እና በዚህ መልኩ እንደዚህ ፈርሻ ያለው ያው ጀዛቸው ላይ ይቀፋላቸው፣ በጣም ተባብረውኛል። እዛ ሰው ነበረ ሁሉ ነገር አዘግዘጋ ምናምን አውጥታተው አጽድተው ምናምን ጠብቀው የነበረ እና እዛ ቆሺ መርካቶ የሚባል አካባቢ ሽርንቶ መርካቶ የሚባል አካባቢ ነው የጠበቁኝ የነበረው። እዛ ተቀበለውኝ ተቀበለኝ አድሰውኝ በእንደዚህ አይነት ተባብረው ምናምን ፍራሽ አብረን አስገብተን እንደዚህ በቃ ፏ አርጌው ተመለስኩኝላችኋለሁ። ይሄ ምንጣፍ ጎኑ ሁለት ቁመት አራት ነው ሁለት በአራት የሚባል ምንጣፍ ነው፣ የቱርኪ ነው። እንደምትመለከቱ ያው ርዝመት በጣም አለው ግን ጎኑ ሁለ ሁለት ሜትር ነው ትንሽ አንሶታል ማለት ነው። ያው ከስጋጃ ከምን እንት ይላል። ይሄኛው ደግሞ ማሻአላህ ብራንድ መጋረጃ ነው። እስከ ነገበሩ ነው ሜትር 50 በ3300 ብር ነው ያሰራሁላት። እስከ ነገበሩ በጣም ወፍራም የ እንት የቱርኪ ነው። ይህን እንት በዱባይ የሚመጣ ጨርቅ ነው። እንደምትመለከቱት የመስኮት እና የበር ነው ያለችኝ። ሁለቱም ሜትር 50 ሜትር 50 መጋረጃዎች ናቸው። በዚህ መልኩ አንጥፌላት ዱአ አድርገውልኝ። አጆሮ ነው ፈልጌ እኔ ለመሄድ አልፈለኩም ነበር፣ ባላ ሄደሽ አንጥፊልኝ ስላለችኝ እንግዲህ ለአጆሮ አጀር አገኛለሁ ብዬ ሄጄ አንጥፌላት በእንደዚህ መልኩ መጥቻለሁ። ላችኋለሁ ሀባይብ ላይክ ሸርግ እያደረጋችሁ አበረታቱ። ይህን ይመስላል።